እንደምታውቁት አቤል ብርሃኑ ወይ የወይ ነዋ ልጅ የሚባለው ዩቲዩበር ከ9 ዓመት በፊት በፊልም ኢንዱስትሪ ይሰራ ነበረ። ታዲያ በዛ መሀል ዩቲዩብ ለምን አልጀመርም ይከፍላል ምናም ሲባል ሰማና ጀመረ። ታዲያ በዛን ጊዜ ብዙም ስልክ ተጠቃሚ የለም። እና ታዲያ በዛ መሀል ዩቲዩብ በየቀኑ ቪዲዮ አፕሎድ ያደርጋል። በጓደኞቹ ይገባና ላይክ ወይ ሼር ሰብስክራይብ ብቻ ያደርጋል። ኮመንት ምናምን ይጽፋል። ከዛ እንደዚህ እንደዚህ ቢበዛ ሶስት ወይ አምስት ቪው ነበረው ይባላል ታሪኩ እንደሚያጠናው። ከዛ በኋላ አመት ከምናምን ሆኖ እንደዚህ ቪዲዮ ፖስት እያደረገ ወዝ ጉድ ኤቭሪባዲ፣ ዛሬም እንደተለመደው ወደ እናንተ ቀውጤና ቢንጉን ቪዲዮችን ይዤላችሁ መጥቻለሁ። እኔ ካርሎስ ነኝ። ባቢ ማክ ትራቭል የተለያዩ ቪዲዮችን በትረካም ሆነ በአካልም ሆነ ለወደፊትም ያው እናዘጋጃለን ብለን እናስባለን። አሁን ሁላችሁን ገብታችሁ ሰብስክራይብ ማድረጋችሁን ቀጥሉ። በሁለት ቀን ውስጥ ብቻ ብዙ ሰብስክራይብ ማግኘት ችለናል። አሁን ሌስ ጎ ወደ 200 ሰብስክራይብ ጠብቃለሁ። ቀጣይ ስለ አቤል ብርሃኑ እና ስለ እኔ ብቻ እንጀምራለን። ፖስት አድረገ፣ ከዛ በማታ ላይ ሄደና ኢንተርኔትም ብዙም ስላልነበረ፣ ከዛ በኋላ ማታ 63ተኛውን ቪዲዮ ፖስት አረገ፣ በንጋቱ ቫይራል ወጣ። ታዲያ በዛን ጊዜ ስለ ፊልምም ስራ ሰርቷል ይመስለኛል ከዘጠኝ አመት በፊት በዛ መሃል ሁሉም ጓደኞቹ ላይክ ያረጉት ቢበዛ ትልቅ ቪው 7 ወይ 10 ይባላል። እና 63ኛ ቪዲዮ በዛ ቫይራል መውጣት ጀመረ። ከዛ ታሪካዊ በድብቅ የተቀረጹ ነገሮች ምናምን እያለ በታሪክ ሄደ። ከዛ አሁን ላይ እንደሚባለው ከሰባት በላይ የተለያዩ አካውንት ቻናል፣ ሶ ታዋቂዎቹ በየቀኑ ዜና የሚሰራበት ቻናል አለው። በየቀኑ በየሀገር የሚሰራበት ሌላ ቻናል አለው። አሁን ላይ ያልሄድኩበት አገር የለም ይለናል። እንግዲህ አሜሪካ ውስጥ እንኳን ብንል ሃምሳዎቹንም ሀገር ሄዷል። ዩሮፕ 44 አገሮቹንም ሄዷል። ታዲያ ከዘጠኝ ዓመት በፊት የከፈተው አቤሌዊኗ ልጅ አሁን ላይ የሁለት ልጆችና የሁለት ልጆች አባት ሆኗል። እና ከ9 አመት በፊት የቲቪ ሾ ሬዲዮ ማስታወቂያ ላይ ይሰራ የነበረው በአመት ውስጥ እንዳልኳችሁ ስልሳ ሁለት ቪዲዮ ፖስት አድርጓል እሚታይለት ዜሮ ትልቁ ሆነ ታየ የሚባለው 9 ነበረ ታዲያ ይህ ተስፋህ እንዴት ነበር ተብሎ ኢንተርቪው ሲደረግ አንድ ቀን በዩቱብ እንደሚያልፍልኝ አምናለሁ ብሎ ይናገር ነበር ታዲያ ኢንተርኔትም ሩቅ አልነበረም ካፌ የእርኩኝ ፖስት አድርግ ነበር ይላል ታዲያ ዩቱብ እንደሚከፍል አውቁ በዛውም ኦንላይን ስራዎችን ሰርች እያደረገ ማየት ጀመረ። ታዲያ ዩቱብም አላሳፈሩም። አንድ ቀን ያልፍልኛል ብሎ ይኸውና ያልሄድኩበት ሀገር የለም ይላል። ከአንታርክቲካ በስተቀር ሁሉም አገር ሄዷል። ውላ እየደጋገማቸው ነው የሚገኘው። ታዲያ ይሄ ቅንጦት አይደለ? በሚሎች የሚያውቁት አቤል ብርሃኑ አሁን ላይ ሌሎቹ ቻናሎች እያበዛቸው አሁን ከአንድ ወር በፊት ደግሞ ቪዲዮ ፖስት ማድረግ ጀመርኩኝ። አሁን አስረኛ ፖስት አድርጋለሁ። ይህንን ስሰራ ደግሞ አስራ አንደኛ ይመስለኛል። እኔም ትንሽ ሞቲቬት እንንገራችሁ ብዬ ከአንድ ሶስት አመት በኋላ ያው ሁለት አመት በኋላ ኢትዮጵያ ያሉትን ምናምን ጨርሳሉ ብዬ ይመስለኛል። አይ ተሰባና ቀጣይ ስለኔ ግልጽ የሆነ መረጃ ደግሞ እናቀርባለን። ሙሉን ቪዲዮ በማየት ይከታተሉ። እንቀጥል። እሺ፣ ስለኔ ስንጀምር እኔ ካርሎስ እባላለሁ። የተለያዩ ቪዲዮችን ወደ እናንተ አሁን ጀስት ሰው ምናምን ፈምሶ ሳይ የሞራል የመጣ ከዛ ምን ላይ ጎብዝኝ ብዬ አሰብኩኝ። ጀስት ትራቭል ማድረግ በጣም ስለምወድ እስከዚያ ድረስ በትረካ ልጀምር ብዬ ከአራት ወር በፊት ቻናሌን ከፈትኩኝ። ከዚያ ነው ሶ አሁን ላይ የሆነ የፎቶ ቤት ስራ ነበረኝ። ትቻሉኝ። ተማሪ ነኝ የዘጠነኛ ክፍል። አሁን 17ኛ ዓመቴን አክብሬያለሁ። 11 ቪዲዮዎችን ፖስት አድርጌያለሁ። መቶ ሁለት ሰብስክራይበሮችን አግኝቻለሁ በአራት ወር ውስጥ። ታዲያ ይሄውላ መቶ ሁላ ተከታይ ካለ አትጠራጠሩ፣ አምስት መቶ መግባታቸው አይቀርም። ቀጣይ ስለምናገር ይሰራል። እና ደግሞ አሁን ላይ ስለ ግራፊክስ ዲዛይኖችን እየተማርኩኝ ነው ዩኖ። አንዳንዴ በፊት ከአንድ እስከ አምስት ያሉትን ቪዲዮዎች ተምኒሉን ካያችሁት ብዙም አይነፋም ይስናባል፣ ግን አሁን ላይ እየሰሯቸው ያሉት ተምኒሎች እንደኔ አስተሳሰብ ወይ እንደኔ አመለካከት በጣም ምርጥ ነው ብዬ እገምታለሁ። ምክንያቱም ተምኔል አሰራር እየለመርኩኝ ነው። ቮይስ ኢፌክት፣ ስሪዲ ኢፌክት፣ ቴክስቶችን ማለት ሌላ ሳውንድ ትራኮችን እነኝ እነኝን እየተለማመርኩ ነው አሁን ላይ አሁን ላይ እነኝን ሁላ አካትቼ ጨርሻሉኝ። ታዲያ ቀጣይ በሚኖሩት 50 ቪዲዮዎችና 500 ሰብስክራይብ ስንገባ የምናደርገውን እናንተ አታውቁም። 500 ሰብስክራይብ ስገባ በቪዲዮ ጀምራሉ አንደኛ እና ጀስት 500 ሰብስክራይብ ቢያንስ በዚህ ሁለት ወር ውስጥ መግባት አለብኝ ብዬ አስባለሁ። ሶ 500 ሰብስክራይብ ከገባ በኋላ ያው በቲክቶክ እስከ 800 ሰብስክራይብ አርጉም ብዬ ትንሽ ጠይቃለሁ። ጀስት ከዛ ጎረቤት ጋር እንሄዳለን ከዛ ስለ አዋሽ የተለያዩ ነገሮችን ወይ አፋር ሄደን እንሰራለን፣ የተለያዩ ቪዲዮችን በዛ ማል ወቻውሪን 4000ና 1000 ሰብስክራይብ ሞላው ማለት በቃ ዩቲዩበርነቴ አንድ እርምጃ ገባው ማለት ነው። ሶ ይህን ይመስላል ስለኔ። ስለ አቤል ብርሃኑም ለየት ያለ ንግግሮችን ማየት ከፈለጋችሁ የአቤል ንግግሮችን ቢያንስ አራት ደቂቃ ሚሆን አሰማችኋለሁ። ይመቻችሁ። አይ እንዴት ናችሁ? በአለም ዙሪያ የምትገኙ ኢትዮጵያውያን በሙሉ ይህን ድምጽ እንትሰሙ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማወራው እንግዲህ ያው ደስተኛ እንዴት ደስተኛ መሆን እንችላለን ላላችሁ ደስተኛነት መሆኑን የመጀመሪያውን ስቴፕ ነው። ደስተኛ ለመሆን አሁን ካለንበት ሙድ ወጥተን እንዴት ደስተኛ መሆን እንችላለን እሚለውን ነው የምናወራው። ከዛ በፊት ግን አንድ ምሳሌ ልንገራችሁ። አንድ ጊዜ ሁለት ባልና ሚስት ናቸውእና ቤት ሊቀይሩ ያስባሉ። እና አዲስ ቤት ሲገዙ አሁን በፊት በነበራቸው ቤት ልክ ነው። የቤቱ ቅርጽም የቤቱ ስፋትም እንትን ነው፣ አንድ አይነት ነው። ከበፊቱ ቤታቸው ጋር አንድ አይነት ነው። እና ቀይረው ወደዛ ቤት ሄዱ፣ እና እቃ ማስገባት ይጀምራሉ። ወደ መኝታ ቤቱ እቃ ማስገባት ሲጀምሩ ልክ እቃ ሲያስገቡ መኝታ ቤት ውስጥ ጠረጴዛ ያስገቡ። ወንበር አስገቡ፣ ምናምን አስገቡ፣ ይሄ የመጽሐፍ መደብደብ ያስገቡና ቤት ውስጥ መኝታ ቤት ውስጥ በኋላ አልጋውን ሊያስገቡ ሲሉ አልገባም አለ። ለምን እምቢ አለ? ቤቱ ጠበበ። ቤቱ በቃ ከዛ በኋላ ይሄ ቤት ይሄ ቤት ከበፊቱ ቤታችን ጠባብ ነው አሉት፣ ለሻጩ ከዛ ሻጩ ምን አለ? ቤቱ ጠቡ አይደለም እናንተ ናችሁ የሚገባውን እቃ በሚገባው ቦታ ላይ መዋል አልቻላችሁት? ለምሳሌ ጠረጴዛ ቤት ውስጥ ምን ይሰራል? ጠረጴዛ መኝታ ቤት ውስጥ ምን ያደርጋል? መጀመሪያ ጠቃሚ ዕቃ ነው ለዛ ቤት መግባት ያለበት ከዛ በኋላ ሁሉንም ዕቃ አወጡና አልጋውን ሲያስገቡት ገባ ምን ለማለት ፈልጌ ነው ብዙ የማይጠቅሙ ነገሮች ጭንቅላታችን ውስጥ ካስቀመጥን በኋላ የሚጠቅመውን ትልቁን ነገር ወደ ጭንቅላታችን ለማስገባት ስንፈልግ እንዴት ይሽላል መጀመሪያኛ ልባችን በዘረኝነት ከሞላ ስለ ፍቅር ሲወራ እንዴት ደስ ይለናል ፍቅር ደስታን ከምናገኝበት መንገድ አንዱ ነው። ስለዚህ እንዴት ስለ ፍቅር ሲወራ ደስ ይለናል? ምክንያቱም መጀመሪያ ዘረኝነት ጭንቅላታችን ውስጥ ገብቶ ጨርሷል። መጀመሪያ ልባችን በተንኮል ከተሞላ ስለ ፍቅር ሲወራ እንዴት ደስ ይለናል? መጀመሪያ እኮ በድሮ ታሪካችን ከዚህ በፊት የተጎዳንበትን ታሪክ ጭንቅላታችን ውስጥ ትልቅ ክሬዲት ሰጥተነው ጭንቅላታችን ስለሞላ በቃ ስለ ደስታ ሲወራ ወይም ደግሞ ደስታ ፈልገን ደስታ ፈልገናል ግን እንዴት በቃ እነዚህ ሰዎች አልጋው ወደ መኝታ ቤቱ እንዲገባ ፈልገው ግን እንዴት ያስገቡት? ከዚህ በፊት ባስገቡት ዕቃ ቤቱ ሞልቷል። ስለዚህ ምንድን ያላቸው አማራጭ ያለውን ዕቃ በሙሉ አውጥቶ መጀመሪያ ጠቃሚውን ዕቃ ማስገባት። ስለዚህ መጀመሪያ ይሄ ትንንሽ ሐሳብ የማይጠቅም ትንንሽ ሐሳብ አውጡ ማለት። ትንንሽ ሐሳብ ትንሽ ብትመስልም ጭንቅላት ትይዛለች። ለምሳሌ እነሱ ጠረጴዛ ምናምን ትንንሽ መስሏቸው ነው መጀመሪያ ትንንሽ አስገቡት። ትንንሽ ግን ሲበዛ ቦታ ይይዛል። ለዘረኝነት በጣም ትንሽ ተራ ሐሳብ ነች። በጣም ተራ ተራ የመጨረሻ ተራ ሐሳብ ነች። ዘረኝነት ግን ጭንቅላቱ ስትቀመጥ በጣም ስፔስ ትይዛለች። ክፋት የመጨረሻዋ ትንሽ ትንሽ ስሜት ነች። ጭንቅላታችንን ስናስገባት ግን ከዘረኝነት ከምን ጋር ከተንኮል ጋር አንዳንዴ አንዴ ተንኮል ተንኮል ስናጣቁ ቁጭ ብለን የሰው ቪዲዮ እያየን እኮ የሚወራው ነገር ባይጠቅማንም ቢጎዳን በምን እንተች ስላልን ብቻ ወይ ባለባበስ ወይ በምን እንተች አለን። በጣም ነው የሚገርመኝ ብዙ ጊዜ ብዙ ቪዲዮዎች ሳይ ማለት ነው። ስለዚህ መጀመሪያ ደስተኛ ለመሆን ካሰብን መጀመሪያ ትንንሽ ሀሳቦችን ከጭንቅላታችን ማውጣት አለብን። መጀመሪያ ከትንንሽ ሀሳቦች ጭንቅላታችንን ካጸዳ ነው ትልቁን ወይም ደግሞ ደስተኛነትን፣ ፍቅርን፣ ሰላምን፣ ትልልቅ ነገሮችን ለመቀበል። የሰው አይምሮ ውስጥ ክፋት መቀመጥ የለበት። መኝታ ቤት ውስጥ ነጠረጴዛ ምናምን ምንም እንደማይሰሩት ሁሉ ሰው ጭንቅላት ውስጥም ይሄ አምላክ የፈጠረው ክቡር ጭንቅላት ውስጥ መቀመጥ ያለበት ፍቅር ነውና ያንን ትልቅ ነገር ለማስገባት ደግሞ መጀመሪያ ትንንሾቹን ነገር ከጭንቅላታችን ማውጣት አለብን ነው የምለው። ስለዚህ መጀመሪያ ትንንቅ ትልልቅ ነገር ለመቀበል ደስታን ለመቀበል ፍቅርን ለመቀበል ዘረኝነት፣ ተንኮል፣ ክፋት፣ ቅናት የሚባሉትን